ሰላም፣ ሰላም ጤና ይስጥልኝ። እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች? የፍራውሊቴ ቻና የ ተምር ጉዳይ እስካሁን የነበረው በየጥጋጥጉ ቡሼማ አሁን ወደ ለየለት ሁኗል ማለት ነው። ምንድነው ምክንያቱም የሚለውን ባጭሩ ከተናገርኩ በኋላ ወደ ሰፊው ጉዳይ እንገባል። በጣም ረጅም ስለሆነ ዋናዎችን ፓርቶች ነው ያመጣሁላችሁ ማለት ቤተሰቦች። እሷ እያለች ያለችው ምንድን ነው የፊራኦልን ሰዎችን እንደሚረዳ ምን እንደሚል ስለማቅ ሙሉ በሙሉ አምኜው ትራክስ አላስፈትሽ ምን ሳለን ሁለት ሺ ሁለት ላይ በማያወጣ ዋጋ በዛ ሰዓት እኔ እሱን አምኜ ገብቼ በጣም ውድ በሆነ ዋጋ ሽጦልኛል ሽጦልኛል። ችግር ያለበት ትራክ ነው የምትለው ማለት ነው። ያሉትን የሚባባሉትን ነገር እሷም ከሱም ወገን እናያለን ማለት ነው። እንሰጣለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክ ሼር። ወደ ቪዲዮው ንግባ። አንድ ሰዓት ምናምን የሆነ አለች። ሰባት ሺህ ቀንስኩ፣ እሺ የምትከፍይ ክልብ ነው አሁን አልኩት። እሺ ከዛ በኋላ መጣች። ስትመጣ ቀጥታ መጣች እኔ ጋር ትራኩ ይኸው አልኳት። ድሩን የስ ነው የምትከፍይ? ዳላስ ነው የምከፍለው አለች። እሺ ዳላስ ነው የምትከፍይ። ድራይቨር ይዛ መጣለች። ትራኩን ይዘሽ ጋና ሲጂ ከድራይቨሮች ጋር እኔ በፍላይት ሄዳለ እዛን ጨራለ ስለቻለ እዛ ከጊዎች ጋር ሁሉ ነገር ከሆነ በኋላ ላይ እኔ ደው ቀዳ በኋላ ፔመንቱን ክፈይ አልኳት። የለኝም ሀምሳ ሺህ የሚሆን የለኝም፣ አስር ሺህ ብር ካልተቀነሰልኝ የለኝም ብር። አሁን የሆነ ወንድሜ ነበረ እነዚህ እንደዚህ ብሩ የለም እኔ ጋር ምናምን ብሏል። ዋች የሚያወራው የሚያወራው እነ ማሜ ነበሩ ዲስካውንት አደርግላት ብሎ ተጨቃጭቀን መጨረሻ ላይ ሄደው ተናድጄ ጥያቸው ሂጄ ነበር። እነ ማሜ ጆሲ ደውለው፣ ልጅቷ ቢሮ ውስጥ እያለቀሰች ነው፣ ቀንስላት ምንም ማለት አይደለም፣ እዛው ጨርሱ ብሩን ታስገባልኝ ብዬ እነማም የመ ራት በላን አንድ ላይ ሰብስባ ደስተኛ ሆነች ን ምናምን አለች። ከነሱ ጋር የምትጀምር ከዚህ በኋላ እኔን ትፈልግኛለች አልፈልግም ተባብለን ሄዳ ቲክታክ ላይ የሆነ ወቅት ላይ ስድብ ተጀመረ። ፍራ የሚል ስድብ ሲጀመር ኬት መታች ሳይባል እኔም አጭበርብሮኛል ስላለች የሆነ ቦታ ገብታ ምን አጭበርብሮኛል? ትራክ ይመለስልኝ ከገዛች ከስምንት ወሩ ከዘጠኝ ወር በኋላ አጭበርብሮኛል ትራክ ቢዝነስ እየሰራ አሁን የትራክ ቢዝነስ ማርኬቱ ወድቋል። እንደበፊቱ እሷ በዛን ጊዜ በተገዛበት ሰዓት አለ በዛን ጊዜ ትሬለር መቶ ሺህ ብር ነው ምንገዛው ሰባ ሺህ ብር መቶ ሺህ ብር ነው ምንገዛው ስምንት መቶ ሺህ የሄደ ትራክ ስምንት መቶ ሺህ የሄደ ትራክ ነው ስልሳ ሺህና ሰባ ሺህ የሚገዛው እነ ቢኒ የሚባሉት ከልባቸው ከእንትን ካሉ ሊመሰክሩ ይችላሉ ይሄ አሁን እኔ የምልህ እያንዳንዱ ነገር በሰነድ የተቀመጠና በምስልና በቪዲዮ በድምጽ የተቀመጠ ነው እኔ አሁን ለእናንተ ኦነስቶ መጥቼ እዚህ ጋር ልናገር ብዬ ነው እንጂ ኦልሬዲ ህግ ጋር ሄደህ ህግ የሚሰጠውን ደግሞ መፍትሄ ስልኬ ባትሪ ሊዘጋ ነው

ሪካርድ አሰማለሁ። እሺ አሰማ። እሺ ሪካርድ ማሰማ። መኪናው በወር 60 ሺ ያገኛል ብሎ የሆነ ካምፓኒ አስገባኋት የሚልብህ ቦታ ላይ ብሩን እንዲካፍለው የተጠቀመበት ሲስተም እንጂ ካምፓኒው ከገኝ ከገባው በኋላ እንኳን ኮንትራት ስራ አልነበረም። ለአንድ ወር ምናምን ትራኩ ቆሞ ነበር የዮኒ ማኛው እንደውም። አድርግ ስማኝ፣ አንተ ተራ አይደለም። አሁን ቆይ፣ ፍራኦል የቴምር ተራ ነው። ቆይ እስኪ ሪካርድ ብቻ ላሰማና ከዛው አወራለሁ። እሺ

አይደለም፣ አልፈለኩኝ። እኔ እኮ ግራ ገብቶኝ ነው። ምን ምን አይነት ጉድ ውስጥ ነው የገባሁት? እስኪ አስር ሺህ ብር ወጭ ወጥቷል እያልከኝ ነው። መኪናው ምንም እንዳልተለጠፈበት እየተነገረኝ አስር ሺህ ብር ወጭ ወጥቶታል እያልከኝ ነው። ከየት ከየት? ለምን ለምንድን ነው የተከፈለው? እሺ አስረዳኝ። ለምን ለምን እንደከፈልክ ልወቀው፣ ንገረኝ። አሁን ምሳሌ ምን ምን እንደሆነ ለምን እንደሆነ ይመለከታል እኔ አሁን አስር ሺ ብሩግ የላይሰንስ ፕሬት ታም ካርድ እነዚህ የኢንሹራንስ ይልክ አንድ ነገር እዚህ ላይ እንድታውቅልኝ የምፈልገው ትራኩን ስራ ላስጀመረውም ምንም የጀመረው ስራ ያንልም ስራ ጀምሯል ብሎ የካም ካርድ የተለያዩ እየሰማው ነው የላይሰንስ አስር ሺ ዶላር እና ደግሞ ምንድን ነው ያለኝ አንድ እላይ ነው ብዙ ሪከርድ ስላለኝ እዛ ውስጥ ለእንትኗ ራሱ ዲኤምቪ ብሩግ ጋ ሁነው የሚያውቋ ሴት ስለሆነች እሷ ጋር በብር እንዳስጨረሱት ነው እንትኑ ታርጋውን የነገረኝ የምናቃ ሴት ስለሆነች አንድ አመት በስታፓት አትደውሉልኝም አንዴ። በነገራችን ላይ ሰው ይወጥ እነዚህ ደሞዝ ደሞዝ ያልተከፈላቸው ሰው እየራሱ እየደወሉልኝ ነው። አንዴ ማንዴ ዝም በት ሥራውን በስፒከሩን አጥፋው። በቃ ይበት ብትን እኔ እኔ ተራ ነው። በቲክቶክ ይምጣ አስር ሺህ ዶላር እዚህ ጋር ያሉ ትራክ ድራይቨሮች እነ ተሙ አንድ መኪና ገዝተክ ስራ ለማስጀመር አስር ሺህ ዶላር ወጪ አውጥቼልሻለሁ ብሎ ጠይቆኛል። ያ ብር ምንድን ነው ጠይቅልኝ። ይሄው ሪካርዱ እየተጨቃጨቅን ዮኒ ባለበት እየተጨቃጨቅን ዮኒ አለ ዮኒንም ድምጽ 10 ሺህ ዶላር ራሱ ከመቶ ሃምሳ ሺህ በላይ ሌላ ሊያጭበረብረኝ፣ 10 ሺህ ዶላር ጠይቆኛል። ለምንድን ነው 10 ሺህ ዶላር የሚወጣው? ትራክ ድራይቨሮች አሜሪካን ያሉት እንዲፈርዱ ነው የምፈልገው። ይሄንን የምን 10 ሺህ ነው አልኩት። አይ በቃ እውጥቻለሁ ሪሲት፣ ቴምር ቴምር ቴምር የሚል ተጽፎበታል አለኝ። ያንን ሪሲት እንድጠይቅልኝ ነው እኔ። ፍራውድ ቴቻ አልፋታም። ክሱን ካልከሰስከኝ ይቺ ሪከርድ ይዤ እኔ ንቃለሁ። ካልከሰስከኝ ወይ እኔ ታሰራለሁ ወይ አንተ ይፈረድ ይላል ወይ ይፈረድብኛል። አንድ ሱ አንድ ሱ ሁለት፣ ሁለተኛ 60 ሺህ በወር ታገኛለሽ ብሎ ነው 43 ሺህ ብር ያስከፈለኝ። ዮኒ ማኛው ሰምቷል። ዮኒ መስክር። ለዚህ ሪከርዱም እዚህ ውስጥ አለ። እንደውም ዮኒ ጨንቆት የምን ስልሳ ሺህ ነው አለው። አይ ስልሳ ሺህ እንኳን አይሆንም፣ እስካሁን ቆይተሻል። ተምር እሺ፣ በወር አምሳ ሺህ አግኛለኝ፣ አምሳ ሺህ አግኝ፣ በቃኔ 10 ሺህ ልቀንሰው፣ ሁለት ሳምንት ጠብቂ እና መኪናውን ይስጥሻል። እኔ ሲጀመር ስመጣም ከመጀመሪያው ኢትዮጵያ ሆኜ ስልኬን አያነሳም። እነ ተምሩን እኮ ሽማግሌ እላኩት እና ዮኒ ስልኬን ስለማያነሳ ነው ለመጀመሪያ ጊዜ ያነሳልኝ ለወንድም ብር ልስጥልብየ ነው የደወልኩለት የዛን ሰዓት ምን አለኝ? ወንድሜ ከዱባይ አልገባም አለኝ። ከዛ በኋላ ስልኬን አያነሳም። ዱባይም ቱርክም ሄጄ ስደውልለት በቱርክ ስልክም አያነሳም። ሪከርድ አላነሳልኝ ብሎ የላኩለትን ሪከርድ አሰማሃለሁ። አንድ እሱን ሲቀጥል፣ ደግሞ ዮኒ ጋር ራሱ እያወራን ለምን እንደሆነ ስልክን ማታነሳልኝ ብዬ ያወራውበትን ሪከርድ ስማ። ስልክ የሚባል አያነሳም። ሲጀመር ስራኩን ሊሸጠው እያስማማው ነበር። በመሃል ለማ ስራ ፈይ ለሚባል አብሮት አንድ ቢልዲንግ ላይ አንድ አፓርትመንት ላይ ለሚኖር ለተራክ ድራይቨር ለጓደኛው እኔ የኔ ስልክ ዘግቶ ሊሸጠው እያስማማ ነበር። እኔ ከአሜሪካ ከኢትዮጵያ ስመጣበት ሲፎልስ ጠፋ። በአስረኛ ቀኑ ነው ትምህርት ቤቱ ውስጥ ሆቴል ልጄ አልመጣ ሲለ በሁለተኛ ቀኑ ወደ ትምርት ቤቱ ገብቼ ትምህርት ቤቱ ታኝቼ በአስረኛ ቀኑ ነው ዛው ሲፎልስ ቁጭ ብሎ እንደገና መጥቶ ያናገረኝ በአስረኛ ቀኑ። እሺ፣ አንዴ አሁን እንደዚህ ነው። ሪካርዲን ሰምታን አንዴ ለማዳሽ ሰማን አንዴ ሰማን አንዴ ሰማን አንዴ ሰማን አንዴ ሰማን አንዴ ሰማን አንዴ ሰማን አንዴ ሰ አገኛለሽ ብሎሰማ የተመለስን እዛ ሳይሆን ወደ ገደለው እንምጣ። ተሞው፣ ይሄ ጉዳይ ሊቋጭ የሚችለው አስታራቂ የምትለው ሀሳብ ምንድን ነው? የተወሰነ ገንዘብ ይመልስላል። አሁን ወደ ገደለው እንምጣ እንጂ ከፍዬው ወደዚህ እንምጣና ወደ መፍትሄው። በራሱ ማንዋል እና ታሪክ የሌለው አሻሻጥ። ትክክለኛ አሻሻጥ አደለም። በህጉ ምናምን የሄደ ነገር አደለም። ይሄ በመተዋወቅ ወይም የሀገሬ ሰው በሚል ነው የተሻሻለው። ስለዚህ የሁለቱ ወሬ ነው ሽያጩ። በአጠቃላይ የተጨመላለቀ ነበር፣ ገዢዋም ሻጩም የነበረው ነገር ትክክል አደለም በአጭር አማርኛ። ከዛ በኋላ ያ ፍሪክሽን መጣና ሲሳሳቡ ነበር። ነገር ግን ቴምር አሁን ላይ ጥያቄዋ ሊሆን የሚችለው ፌር ሳወራ ለምን በውድ ተሸጠልኝ የሚለው ነገር አደለም። ፍርአው ሊያጠፋው ምንድን ነው ትራኩ እንዳይሰራ ወይም ሶስት አራት ወር ከቆየ እች ልጅ ምንድን ያጣችው? ካሿን አውታ ገቢ አላገኘችም። ስለዚህ ብዙ ነገር አታለች በሚለው ልናወራ እንችላለን እንጂ አንተ ዲለር ሄደ መኪና ገዝተ ለምን በውድ ተሸጠልኝ አትልም። ዝም ብለን በባዶ የመቶ ምናምን ስልሳ ሺህ ኬዝ ይዘን ሳይጠፋ ይውል። ሲጀመር ማንኛውም ሰው ሲመጣ አንድ ሰው ይዳኘን ወይም ያውራ ሀሳብ ይስጥ ያስታርቀን ወይም እንዲበለን ሲል ለምን ይሆን ይመጣል። ለመነቢን ይመጣል አልኳል። ወሬው ሻጭና ገዥ ታሪኩ ታይትሉ ዞሮ አል እሷ ይዘዋለች ቆይቷል፣ እና አሁን ይህ ክስ ሲመጣ አሁን ባለው ከረንት ባለው ነገር ምንድን ነው ምን ዳኘው ምንድን ነው የሚባለው ላይ ነው ልናወራ የመጣ ነው ወይም ፍርድ ለመፍረድ ይሄ ነው። ስለዚህ እንደ እኔ ሀሳብ በጊዜው ፍራውን ትራኩን ሲሸጥ ውድ ሽጦላታል፣ እና አይ ይህን ትርፍ ብር መልስ ምለው እኔ አይደለም። እዚህ ተመልካች እኔ በግል ያው አስተያየት መስጠት አልችልም። ወይ ደግሞ አይ እሷም ይሄንን እንዲህ ካደረገች ይሄን ማድረግ አለባት የሚለው ለዘጠኝ ሺህ ህዝብ መስጠት ነው። እኛ ግን እኔ እንደ ምስክር ያወራሁት ይሄ ነገር አለ ብዬ ነው፣ ይሄን ተናግሬያለሁ። እሺ ስለዚህ ያንተ መደምደሚያ ምንድ የመፍትሄ ሀሳብ የተወሰነ ገንዘብ ይሆን ስላት? ህዝቡ ይፍረድ፣ ህዝቡ ይፍረድ። ሌሎችን እንስማና አጭር መልክት ሰዎች እየጠበቁ ነው።

ሀሳቤ አንተ ግን ከወጣ በኋላ ግራ ቀኙ ላይ ተንኛ ተመልሳ በቲክቶክ መምጣት አችልም። ከወጣ አንደኛ የምፈልገው ሁሉም እዛ ውስጥ ያሉትን ሰዎች አይታዩ ስለማይታዩ መልሱ ሲጀመር ሶስት ዓመት መኪናው እኔ መኪናውን አምጪ መቶ ሀምሳ ሺ የፈለገ ይሄድ። አሁን ችግር የለብኝ። አሁኑ እሰጥሻለሁ። ትራኩ የት ነው ያለ አምጪ

አልገባኝም። የፊራኦል ንግግር የፊራኦል ንግግር፣ ቆይ አንዴ ፊራኦል ቆይ አንዴ ፊራኦል ተረጋጋ። እና ሲጀመር እኔ ጋር እኔ መሀል ሆኜ ነው እንጂ ያወራኋችሁ። ይህን ነገር ለምን አላወራም? ከተሙ ጋር ምን የሚያገናኝ ነገር? ቆይ አዳምጠኛ ፊራኦል፣ ብቻህን አታውራ፣ እኔ እንዳውራ እኮ እኔ የተናገርኩትን ማዳመጥ ትችላለህ። ከአድ ዓመት በኋላ ልትወስዱን ትወስዳለህ፣ እንጂ ቴድ ተሙ ፍራውን የሚፈልገውን አያወራም። ተምር የምትፈልገውን አላወራም፣ ወይም ቴድ የሚፈልገውን አላወራም። የነገርኩኔ የተጨመላለቀ ያልኩ ራስ እኮ እየተናገርክ እኮ ነው ስላልጨረስክ ተጨመላልቋል ነው ያልኩኝ። ስለ ሽያጭ አላወራው ስለ ውድነቱ፣ ስለምናምኑ አለመኪናስ

እዚ ገረጀ ነው እዚህ ነው። ሶስት ወርም አራት ወርም አቆምኩት መኪናው። አሁን እኔና አንተ እንደ ኢትዮጵያዊ መኪናውን ሆልድ ያደረኩት ማነው? እኔ ነኝ አይደለ? አንተም እንዳሰራ አስር ሺህ ብር ተቀብለ እንዳሰራ ቁጭ አርጊያል። መኪናውን ልሽጠው እና ምድር መኪናውን ፈልገዋል የትም እንዳይሄድብኝ አልኩ። እንግዲህ አሁን እዚህ ጋር አንተ የአንተ አሰራር ነው የተጨማለቀው ነው ወይስ ሽፍራውን አድመጥ ሽፍራውን አድመጥ ሽፍራውን አድመጥ አሁን አዳምጠኝ ለምሳሌ እኔ ዩዝድ መኪና ስሸጥ የገዙም ሰዎች ያውቃሉ ካሉም መኪና አንድ ሰው የሆነ መኪና መጥቶ አስር ሺህ ብር ቢለኝ አስር ሺህ ብር ከፍሎ ይወስዳል ታይትል እሰጠዋለሁ የተፈረመበት ሄዶ ዴም ቪ ይቀይራል አራት ነጥብ ለምንድን ነው ብር ሀፋፍ ምናምን ታሪክ ውስጥ የማልገባው ኢትዮጵያዊነት ምናምን ምናምን ሌላ ታሪክ ነው አንደኛ አንድ ሰው መኪና ነድቶ ሄዶ ሳምቲንግ ሀፕን በዛ መኪና ውስጥ ምንድን ነው የሚልህ መጥቶ ሌትስ መኪናው ኢንጂን ወይሆነ ነገር እንትን ነው መካኒካል ነገር ነው ከካምፓኒ ማውተህ መኪና ወደ ሰከንድ የሆነ ነገር ሊሆን ይችላል። ሶ ይዞ ሄዶ መጥቶ ቀሪ ብር አይ መኪና እኮ ሰጥተኝ አሁንማ አልከፍልህም ግማሹ ቢካዝ የሆነ ነገር ሆነ ቢለኝ፣ እኔና ሰው እየተጣላን ነው አልተጣላንም ነው የሚባለው? ስለዚህ እኔ መኪና የትኛውም ሰው ሲሰራ ሙሉ ሂሳብ ከፍሎ ጨርሶ ፕሮሰሱን ነው የሚጨርሰው። እኔ አውቀው ይሄንን እንጂ መኪና አንተ ባደረግከው ነገር ተጨመላለቀ። ምልህ እኮ እራስ ጥሩ ነገር እሰራለሁ ብለ ያሰብከው ነገር አሁን ላይ ቁጭ ብሎ እዚህ ጋር እያጋተረ ምንም ክሊን ነው ምንም ችግር የለም ካልክ፣ አናወራም። ይሰማል። ቴዲ የቴዲ ድምፅ አንድ ጊዜ እያለህ ነው አ አሁን ተሙ ያለው በደንብ አልሰማሁም። እኔ አሁን ፍራኦልም ጓደኛ ነው፣ ተሙኑን በደንብ አውቋለሁ። ሁለቱም ወዳጆቼ ናቸው። ተሙ ያለው ትክክል ነው አካሄዱ፣ ምክንያቱም ስቴፑን የጠበቀ አይደለም። የመጣው የነበረው የተወራረዱ በሌላ ተወሰደው ፍራው ገብተዋል አይደለ እሱ ያለው መጀመሪያ ላይ ነገር ጨርሳችሁ ተሻሽጣችሁ ተፈራርማችሁ ቢሆን ኖሮ የሁሉ ሰው ቁጭ ብለን ዛሬ አናወራው ነበር። ነገሩ በዛ ጋር ያወጣ አንድ ፍራው ለአንድ የጨርሱ ሀሳባችሁ ግን፣ አሻሻጭ ስቴፓችሁ እናንተ ነው የምታውቁት፣ ዲል ያረጋችሁበትን ነገር ተሚ እያለ ያለው አሁንም፣ በዛ ጊዜ እንዲህ ቢሆን ኖሮ ዛሬ እንዲህ አይበላሹ ነበረ። ለዛ የተጨመላለቀ አሻሻጭ ነው ነው የእሱን ኦፒኒን ያወራው

አንተ ታታይ ነው። ኦልሬዲ፣ ቆይ እስኪ ወይ ነይ። ቴምር ደግሞ መዳን አይደለም። አንዴ ቆይ፣ አንዴ ተረጋጊ። እሺ፣ ቆይ አንዴ፣ አንዴ ጠይቆኛል። ታሙ አንተ በቃ በቃ፣ ሌላ ትራክ፣ ሌላ የትራክ ቢዝነስ ላይ ያሉት ሰዎች በቃ ኦኬ። እኔ አሁን ስለ እሱ አይደለም እኮ እኔ አይ በቃ ስለ ትራክ የሚያውቁ ሌሎች አሉ። ለአንቺ ውሸቱን ገትኖ የሚከራከሩንም እያስቀየምሽ አይ ጥሩ ነገር ላድርግ ብለህ ምናምን ይላል። አሁን ይኸውልሽ ሁለታችሁም እንግዲህ ምን እንዲወራላችሁ እንደፈለጋችሁ አልገባኝም። እሱም እዛ ጋር ያወራል፣ አንቺም ታወሪያለሽ። እኔ እንግዲህ ተናገርኩ

ከሸጥሽው ቴምር በአጭሩ ንገሪን። አንቺ የፈለግሽው ገንዘብ ነው ምንድን ነው? ይሄን ንገሪንና ከዛ በመነሳት ሌሎች ወንድሞቼን እጠይቃለሁ። አሁን አንቺ የምትፈልጊው በአጭሩ ምንድን ነው? ቴምር፣ ዝም ብለው ዝም ብለው ተምር ተምሪ ይሰማሻል። ካልከሰስከኝና ካላሳሰርከኝ እንውቃለን። የፍራሁት እንውጫ መድሀኒዓለም አንድ ጊዜ በቃ እኔ የምፈልገው ትራኩን ባልገዛበት ዋጋ ቢዝነስ አለማወቄን አውቆ አጭበርብሮ ሽጦልኛል። አንድ ብሬን ኤክስትራ ብሩን ያተረፈብኝ ደብል ስለሆነ እሱን ይመልስልኝ። ሁለተኛ ደረጃ ደግሞ ሲጠይቀኝ የነበሩት ብሮች በሙሉ ላጭበረብረኝ ሌላ ብር እስም ሊያደርገኝ 10 ዶላር ከፍይልሻ አለሁ፣ ሙስና ሁሉ ከፍይልሻ አለሁ ያለኝ፣ እኮ ሪከርድ አለኝ። ሪከርዱ እጁ እጄ ላይ እንዳለ ላሰማው ብዬ ነው ያሰማት። ምክንያቱም የተደወለልኝ በዋትስአፕ ስለነበረ ሪከርድ ታረገኛለች ስላልጠበቀ ማለት ነው። እያንዳንዱ መረጃዎች ደግሞ አስፈርሚያት አለው ያለው ስላለ የፈረንኩባቸውን ዶክመንቶች እኔ የኢትዮጵያ ሕዝብ እንዲፈርድ ነው። የፈረንኩባቸውን ዶክመንቶች ለምንድን ነው ማጠይቁልኝ? የገዛበትን ርሲት ለምንድን ነው ማጠይቁት? ይሄን ነው የምትፈልገው? ታችን ይህን ነው የምትፈልገው ማለት ነው። ቤተሰቦች ፍርድ፣ እናንተም የኢትዮጵያ ሕዝብ ፍረዱ ተብላችኋል ማለት ነው። ፍርዱን እናንተ ፍረዱ። ኮሜንት ላይ ያዛባ ሴቶቻችሁን ስጡበት ማለት ነው። የምወጣችሁ የዛሬው ይሄን ይመስላል ባጭሩ ማለት ነው።